አዩቱ አዩ ዘንድ ምን ሊሰሩ ይሄዳሉ? ነው ሰው እራሱ እኮ አብዷል እኮ። ቢያብድ ነው እንጂ እሷ ጋር ይሄዱ። ጥፊና በማንከሽከሻ ጥርስ ማውለቅ እንፈምሳለን እያሉ እንደዚህ በጥፊና በሽንት ቤቷ ይንገላቱ ነበረ አይ መቼ አንዳንድ ጊዜ ትመችኛለች ምክንያቱም ወሬ ላውጣጧት ኮ የሄድነው እንደዚህ የሚያደርጓት ወይጉድ ወይጉድ ወይጉድ ወይጉድ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ነኝ የተከበራችሁ የቻናል የቤተሰቦች እንዴት ናቸው ሰላም ናቸው ወይኔ ያለሁ አልሐምዱሊላህ ደህና ነኝ ሰላም ነኝ እናንተስ እንዴት ናቸው ሁሉ ሰላም ሁሉ መልካም ከኔ ያለሁ አልሐምዱሊላህ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ ነባሮች ደግሞ ኮሜንት ሼር አድርጉልኝ ውዶቼ አይከፈልበትም። እንበረታታ አበረታቱ ማለት ነው። ዛሬ እንግዲህ በአዲስ ቪዲዮ ብቅ ብያለሁኝ። እሱ ምንድን መሰላችሁ እንግዲህ፣ በመግቢያው አዩ እንግዲህ በጥፊና በሽንት ቤቷ እንግዲህ እያጠናገረች ነው። ዛሬ ሱመያ መልስ ሰታ ሌለ ሰይድ ማለት ነው። እሱ አልፈልገውም እኔ ህይወቴን ማጣት አልፈልግም። ይቺ ማንንም ሰው እየቀጠቀጠች እኔ ፈልገዋለሁ ለሀብት ብዬ? ነገ ጠዋት አላህ የራሴን ይሰጠኛል። ተርምላት እኔ አልመጣም ብላ መልስ ሰጥታለች። አራት መጠን ማለት ነው። እኔ ግን አዩና አዩ አሁን ሱመያን ሽንቷን አጠጥተው ነው ምናምን ይላል አዩ። ግን ስታጠራጥረና ሽንት ማጠጣት እንደዚህ ያክልፈልፋል እንዴ ሲሉ ሰማለሁ፣ አንዳንድ ሰዎች ሲሉ ሰማለሁ። ግን እውነት ሰታው ነው ለሰይድ፣ እንደዚ ዲንፈፉ ነው የቀረው የደነፈፈው። እስቲ ሱመያን አይተን እንመለስ። ምን እንዲያለች ማለት ነው። እኔ አስቡት ታዲያ ከእንደዚህ አይነት ሰው ጋር እኔ ሲፈጠር ደግሞ ምናለ ካልመጣሽ አልመጣም እንደ አስበሃል። እኔ ለመሬት ብዬ ስመጣ ምን እንደምታደርገኝ አሁን ገና ይችልሽ ማለት ነው። እኔ ምን እሆናለሁ ምናምን ሲለት አንተ የሆነ ነገር ብትሆን እንዲ ምናልባት ሁለት ሳምንት ምን አትቀመጥ ትችላለ ብላ ለአንተ እንደዚህ ያለ እንግዲህ ሱመያ እዛ ብሄድ ምን እንደምታደርገኝ እኔ ነኝ የማቀው የውስጤን፣ እኔ ነኝ የማቀው። ልጅቷ አብዳለች፣ ሐኪም ቤት መውሰድ ያለብህ ከአማንኤል ወስደህ እዛ ጋ ትታከም። አማንኤል አማንኤል የሚሉት ሐኪም ቤት እዛ ውሰዳት ብላለች። እንግዲህ ሱመያ ማለት ነው በዚህ አጋጣሚ ሲቀጥል፣ እንደገና ደግሞ ማለት ነው ሰይዳ፣ እኔ የሚመስለኝ የሚመስለኝ እህቶች ያው እንደዚህ እንበላት እና ሱመያ ቤቱን እንደዚ አደረገዋለሁ ስል ትመጣለች አትመጣም የሚለው ሊገምታት ነው። ግን ሱመያ ብልጥ ናት። መጀመሪያ ሀብት ይልቅ ነፍስ ማትረፍ ነው አይደለ? ዋናው ነፍስ ነው። ሀብት ይመጣል። እንዴ እና አልሀምዱሊላህ ደግሞ ሰብስክራይብ እና ላይክ ካደረጉልኝ ካዩልኝ የመዳም ቅመሞች እለወጣለሁ፣ ራሴ እለወጣለሁ፣ ቤቱንም እገዘዋለሁ፣ ሪስቲንም እገባለሁ ሲያልቅልኝ። አልፈልግም ብላ እንግዲህ ከአራት ነጥብ ዘግታለ። ግን ሰይድ ማለት ነው ለእሱ መየተው ለልጆች ካታስብም ልጆች እኮ ነገ ጧት ከአራቱም ብትወልድ ነገ ጧት አንተ ስትሞት፣ አራት አራቱም ሚስቶችህ መጥተው ያንተን ሀብት ንብረት ሊካፈሉ ሲመጡ ከዛም ከዚህም የጀማመካቸው የጀመካቸው ልጆችህ በቃ አባት መልካም አባት በተለይ ከሌላቸው ማለት ነው ሊጋደሉ ነው ማለት ነው። በአንድ ሀብት ሊጋደሉ እኮ ነው። አዩ መተለይ

እያስፈራራሃት ነው ሱመያን፣ መታከሉ በስሟ ካላደረገች ላዩ ተወስደዋለ። ይሄ ሴታሴት እንዴ! ትንሽ ብለህ አቅልህን ምን ነው አቅልህን አሳተች ግን እንዴ፣ ልጅቷ እንዴ፣ ትንሽ ብለህ ለሰው ልጅም ለኦዲየንሶችም ተጨነቅ። ለሆነ ነገር እንኳን ጥሰን ምን ይመስልን ይሄ ቢላሊ ከያን፣ አሁንስ እያስጠላኸኝ ነው እውነት። ሰው እንዴት የልጆቹን ሀብ ለሀዩ እንደዚ ታደርገዋለች። ካልመጣሽ እያስፈራራሀት ነው። ያ ከይ ዱንያ ጠፊ ለሚ ነው እኮ ዱንያ፣ ዛሬ አይታት ነገ ትጠፋለች። እንደ ቤት ቢሸጥ ቤት ቢጠፋ፣ በሆነ ነገር በሆነች ነገር ብትያዝ ወይ ሽጣ እዳህን ትከፍልበታለህ፣ ወይ የሆነ ብትታመም ወይ የሆነ በሽታ ቢይዝህ፣ ዛሬ እንደውም ኢትዮጵያ ታውቃለህ፣ ኮላሊት ይልሃል፣ ካንሰር ይልሃል፣ መጥፎ መጥፎ በሽታዎች አሉ። እነዚያ ቢይዙህ ወላሂ ያለ ሀብት ሁሉ አይበቃህም ለድቅስ ለሚስጥህ አብራችሁ ስም እየገንኳ ባትኖሩ ሪስፔክት ይኖርህ ሪስፔክት ይኑርህ ማለት ነው እንዴ። እሷ አንዴት ብላ ነው የልጆችን ሀብት እሺ፣ እሱ መያዝ ኦኬ፣ ካልወለደ እሺ፣ በካድ ችግር የለው። እነዚህ ልጆች የት ነው የሚወርቁት? የሱመየ ሀብትን ባይሆን ልጆች አሉ አደላ። እሺ በቃ እኔ የሰራሁት በልሽ እንኳን አደለ። ማረብ ሀገር ያሉ ሴቶች የሚያቅ ያውቀዋለ፣ ሌባዎች ስለዚህ የልጆች ሀብት ነው። እኔ እናንቺ ሰርተን ወይ ካለ አቅም ካለ ደግሞ ለብቻው ያግዛላት እኔ እናሱ መያ አረ ቆየሷን ቢዲዮ ስምተን እንመለስ። አታላ ማንተ ሁለት ሳምንትም ላኖር ትችላለህ። አይሆንም እንዴ አዩ፣ ከሁለት ሳምንት በታች ያሰብሽ ነገር አለ። ሰይድና አዩ ይፋታሉ ብለን ስንጠብቅ፣ በስሜ ምንም ነገር የለም። እኔ የምፈልገው ማለት ሰይድ በስሜ የሆነ ነገር እንዲኖር ነው ቤት አልገዛልሽ፣ ምናምን እንግዲህ የሰውት ለራሱ እንኳ ህይወት የምታጠራጥር ትሞታለ። ስለዚህ በእኔ ስም ይሁን። ሟርተኛ የታያች ሟርተኛ ነን የታዲያንተ ልጆች ላይ ነቀር ሳሰተክ የምትሄድ ምን ሳስብ ሳስብ መድሀኒት ሰታ የምትገልቅ ይመስለኛል፣ ሴትዮዋ ማለት ነው። ነውስ ለካሜራ በቃ እንደዚህ እንበላ ሱመዬን ተመካክርን ከዛ ሩጣ ትመጣለች ብለክ እያወራህ ነው እንጂ መቼ ሙታ ነው። ተነስተክ ለሀዩ የምትሰጥ ቀዳዳ ባንዳ ይሄ መቀደድህ ነው እንጂ፣ ይህንን እንበል እንውጣና በለህ ተመካክረህ መተህ ነው እንጂ፣ አለዚያማ ኪራይ ቤት አታስቀምጣት ነበር። እኔ ቶሎ ቤት አለ በቃ ሱመያ አልፈለገችም ነው የዛ ገቢ ትረት ነበረ። ስለዚህ ተመካክርህ ለኦዲየንሶች ክብር ስለሌለህ፣ ለሱመያ መያ ያንን ብዬ አስፈራርቼ ትመጣለች ብለህ ነው። ነውስ እውነት ሀዩ ይሁን ነገር አስነክታ ቤቱ በሷ ስም ልታረግላት ነው። ይሄ ከሆነ እብዴት ነው። ሱመያ መክሰስ ትችያለሽ፣ በሸሪያ ፍርድ ቤት መክሰስ ትችያለሽ በህግ መክሰስ ትችያለሽ። ቤትሽ ቤትሽ ነው የልጆችሽ ነው። በቃ ከፈለሽ አሽጠሽ እኩል መካፈል ትችያለሽ ከእሱ ጋር። አንቺ ባለሽበት ታይም ላይ ሆነሽ ልጆችሽ ነራቅ አርገሽ ሄደሽ ፖሊስ ጋር ሄደሽ ሀብት ንብረትን ያካፍለኝ ማለት ነው ያለብሽ። ልጅ ትተይለታለሽ አንቺ ልጅ እዛ ሄደሽ እንትን ትያለሽ። አቃሉ አንዳንድ ጊዜ ማትነው ቅንጭላቱ ካልሰራ ማለት ነው የልጆች ነው ብሎ ካላሰበም ማለት ነው እንደ አራት አምስት ከአራት ሴቶች ወልዳለሁ አለ። ከዛ ከዛ ወለዴ ወለደ ይሄ ሀብት ኮንዶ፣ ይሄ ምንድን ነው ሬድ ስተርን በለው፣ ሱቅም በለው፣ የአዳማውን በለው፣ የእንተናን በለው ዙሮ የልጆች ነው። ከዛም ከዛም ቢወለድ ማለት ነው የልጆች ሀብት ነው። እንቆልፍ በል ምን ይመስላል ይሄ? ዝሮ እና በጣም ነው ያሳዘኑኝ እናንተ። እስቲ ሀዋን ደግሞ ሰምተን እንመለስ። ይሄ ሀዋን ማለት ነው ሱመያ በህይወቷ ውስጥ ሌላ ወንድ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 ንብረቷን ካልወሰድኩት ኩቴ ያለች፣ ምን አይነት ባለጌ ሀዋ። በጣም ትክክል ማለት ነው። ባለየ ስለሆነች እንጂ ማለት የለባትም። ሲጀመር ሳይድ በይ ብሏት ነው እንጂ እሷ የምትል አይመስለኝም። ልጅቷ የምትል አይመስለኝም። እንትኑም የላትም ምክንያቱም እንደዚህ እንደዚህ በይ እንደዚህ እንደዚህ በይ ብለው ተመካክረው መጥተው ነው። ስለዚህ ሱመያ ደግሞ ልኩን አሳዩ ቤትሽን ልኩን አሳይ። በቃ ልጆች ለልጆች ትምህርት ቤት እያልሽ አስለኪው። አዎ አትርቀቂው፣ እውነት አትርቀቂው። ምን ምን እንደዚህ ምን ያጨማልቀዋለ። ያንቺ እኳዩንም እየመከርሽ ነው፣ እሱንም ቴክ ኬር እያደረግሽ ነው። ለእሱም አይ እያደረግሽለት ነው። እሷ እናሱ ግን ቅንጭላታቸው ኤክስፓየርድ ትኗዋለ። እና ውዶች ስሜታዊ ሆኜ ማለት ነው ነው የተናገርኩት። ለማንኛውም ሳይር ትክክል አይደለም። በቴሌግራም ቴሌግራም ላይ ማለት ነው ሰይድን አውርቼዋለሁ መልሶልኝ ልክ ጊዜ ስላልነበረኝ ሪከርዱን አልከፈኩለትም እ ኮሜንት ላይ የሰይድን ሪከርድ አሰሚን የምትሉ ምን እንደመለሰልኝ ይነግራቸዋለሁ። ቴሌግራም ላይ አወራዋለሁ እውነት ለመናገር ማለት ነው። ባለፈው ጥርግር ጋርግ ነው የሰደኩት አንጅ ምንድነች ልትሉ ትችላላችሁ፣ ግን ከአሁን በፊት የተገናኘንበት ጊዝ ዩቱብ ገዝቹ ሳይሆን ዩቱብ ተበላሽቶ ዩቱቤን አስተካክልልኝ በማለትና ሼር አርግልኝ በማለት ነበር የተገናኘ ነው። እና ቤት ውስጥ ልጅ ይዤ በነበረበት ሰዓት ማለት ነው። በዛ ሰዓት ነበረ አላኩልህልን። አሁን ሪከርድ አርግለታለሁ በቤቱ ዙሪያ የተነሳ ምን እንደመለሰልኝ እሱን ሰምቼ አመጣላቸው። እስቲ ኮሜንት ላይ ንገሪን ብላችሁ ከጻፋችሁ ሁሉን ነገር ስንት እናርግ ያመጣላችኋለሁ ማለት ነው። ሰምታችኋል። ስለዚህ ላይክ፣ ኮሜንት፣ ሰብስክራይብ እያደረጋችሁ አበረታቱኝ። ወደቼ ወዳችኋለሁኝ። የሀገራችን አላ ሰላማ ያድርግልን። እስኪ ሱመየ ትንሽ ቀን ጨባር ግን የሱመየን ቪዲዮ እስኪ እንስማ። ባል እንደሚመጣው አባት በሄድ አባት አይመጣም ብዬሽ ነው ሻ ቤት እንጂ እኔ እንዳንቺ ከለምኝ ሳይሆን ከለምኝ የምገባ ልጅ ነኝ። እኔ እንዳንቺ ወንድ ነው የምታመጣበት ምናምን ምንት ማለት ነው ስለዚህ ሁሉንም በራስሽ ልክ አትለቅ። መጀመሪያ ለራስሽ ክብር ይኖርሽ። አንቺ ምንም አይነትሽም አስተሳሰብ ነው እንጂ የሚጎልሽ ሌላው ሁሉ ሙሉ ነሽ ማለት ነው። ግን አስተሳሰብሽን አስተካክይው።